በእውነት እየሰሩ ያለው እሳቸው ናቸውና፣ ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትውጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱ አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስር እንግዲህ አራት መኪና አስር ቤት ተበልቶ ያልቃል ካሌ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው።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 እኔ እውነት ለመናገር ሴፉ እንደነገርኩ የገጠር ልጅ ነኝ። ከገጠር እንድመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ እራሱ በስርዓቴ እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም። ገጠር ውስጥ ነው ተወልጄ ያደግኩት። ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት። እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም፣ በምስኪንነቴ በህዋነቴ ነው።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 እንግዲህ ቤተሰብን የምትወድህ ቤተሰብን ትላንትና በጥሩ ሁኔታ ያኖርክህ ቤተሰብን ይዘህ ጎዳና ለማውጣት ዛሬ ነገ እያልክ የምታስብበት ከባድ ነው። ያው እንግዲህ በወላጅ እናትሽ ልመና ምክንያት ከምትወጅ ሩጫ ቆመሻል። መሮጥ እየቻለ ነገሮች ቢስተካከሉ አሁን አቅሙም ችሎታውም አለ ስል እንደምታየኝ ሰውነቴን አልመጨምር ውድድር ላይ አርባ ሶስት ኪሎ ነኝ።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 ይህንን ንብረት በሙሉ ማለት ነው ተጠቅምናል የሚባል አባባል አለ። አረ እኔ ያልተጠቀምኩም አልበላውም፣ ብሩ እንኳን ወደ አካውንት ያልገባም። አስገብቻለሁ ያለው ነው ምሎ። ሽማግሌዎች ራሱ ሲጠይቁ እሺ እንሂድና እኒየው አሉ። ሄዶ ሲያዩ የለም። የት ነው ታዲያ ያስገባ አሉት? መልስ የለም። ፍርድ ቤቱም ይህን አልጠየቅልኝም። አንዱ ይሄ ፊት ያጣው የምልብህ በቃ አልተጠቀምኩም። ከጋብቻ በፊት የነበረኝ ንብረቴ እንኳን እስኪ ጠይቁን፣ በጋራ ያፈራን እሺ። ከጋብቻ በፊት የነበረ እኔ ስለምን ፍትህ ያሰጡኝ። በመንደር ውል ከሽማግሌዎች ጋር ተፈራረምሽ እንጂ ፍርድ ቤት ሄደሽ አላጸደቅሽም። አሃ እኔ በቅንነት ነው ይሄን ሁሉ እኔ ወደ ስራ ያተኮርኩት እንጂ ያንን ፍርድ ቤት ሄጄ ሂደቶቹ የሚጨርስበትም አጋጣሚ አልነበረም። እኔ ስፖርት ላይ ነው በቅንነት እየሄድኩ ያለሁት። ያ ማድረግ ኦልሬዲ ውክልና ከወሰደ በኋላ ይሄ የእሷ ላብ ነው አስፈላጊ ከሆነ ብሎ ሄዶ ራሱ መጨረስ ይችል ነበር። ውክልና ከእኔ እስከ ወሰደ ድረስ በቅንነት በቅንነት እኔ እንዳደረግኩት ማለት ነው። ምክንያቱ ይሄ ነው። ሁለተኛ ነገር ደግሞ አላስረዳችም የሚሉን ነገር አለ። አንተ እዚህ ተበደለ። ዛሬ እዚህ ሚዲያ ላይ ወጥቼ የሚጮው ልጅ እዛ አልተናገረችም ማለት ለእኔ ዘበት ነው። ሽማግሌዎቹ እንኳን ሻምጉሎን የቀራችላትን አንድ ቤት ታው ሽምግልና የሰጣ ራሱ ፍርድ ቤት ነው። አንድ የቀራችላትን ቤት እንኳን ተው። ይሄ ሁሉ ሽጫ እያልክ ነው። ባልተናል እያልክ ነው ቀኛም በልተሃል ማለት በልታችኋል። ሁለት ነፍስ ነው በቃ። ሌላ ማንንም ትራዳ ትብርት የሚከፈል የለም። ራሱ ደግሞ ሮፓ፣ አሜሪካ፣ አሲያ ከኔ ጋራ ይጄ ወደ ውድድር ሁሉ የሚጓዝበት ነው። ውድድር ታም ያላቆምኩ ምን አላቆምኩ፣ ውድድር ይጄ ነው። ይሄን ሁሉ በላንስል የኔ ገቢ የሱ ገቢ ምንድን ምንድነው? አይባል ማንድ ሰው የአንቺ ገቢ ምንድነው? ያንተ ገቢ ምንድነው? መጣየቀ አለበት። ይሄንም አልጠየቁልኝም